ኤዲያ፣ ምን ነኝ ልጅ የስለ ልጅ ናት አልሽ? ምን እንደወርቅ ያዟታልሽ? እንደዚህ ካልሽ ደግሞ ልጅ ስን ሰብሰብ አርጎ መያዝ ነው እንግዲህ። መረን የለም፣ ስነ ስርዓት ብንከባበር ጥሩ ነው። ማንም እንደዚህ አይነት ስራ ውስጥ የገባ የለም። ደግሞ ለስርዓት ለስርዓት ደግሞ

ተሰሚኛለች ከተሳሳፈሽ፣ እዚህ አንቺ ቀልጅ የማይጠብቅ ቆሻሻ እና መጥፋ ያለች ለሚያውሽ፣ ግን የሆነ በጣም መስኪት መስላለች አይደል? በቃሽ አሁን ክፍሌ ለቀሽ፣ ቆይ ብትነግር ክፍል ውስጥ አልቆይም። አንተ ደግሞ አምስት ደቂቃ እንኳን ደህና መጣችሁ ውድና የተከበራችሁ የቻናሌ ቤተሰብ እንደምናላችሁ። ለዚህ ቻናል አዲስ ይሆናችሁ ቻናሉን ሰብስክራይብና ላይክ ሼር በማድረግ እንግዲህ ቤተሰብ ይሁኑ ማለት ነው። እንዴት ናችሁ ውድና የተከበራችሁ የቻናሌ ቤተሰቦች? ዛሬ እንግዲህ በጽናት ድራማ በክፍል መቶ አንድ መተናል ማለት ነው። የቤቲ እናት እንግዲህ አምባገነን ሆና እጅጉን በጣም በሚያሳዝን ሁኔታ በሩን በኃይል በመደብደብና በተደጋጋሚ በሩን በማንኳኳት ኒና እንግዲህ ምን መጣ? ምን ተፈጠረ? በማለትም ኧረ ቀስ በሉ፣ ማን ነው እያለች እንግዲህ ወደ በሩ አመርታለች ማለት ነው። ወደ በሩን ስታመራ በሩን ስትከፍት እንግዲህ ወደ ጎን ትገፈትራትና የቤቲ እናት ነበረች። ኧረ ምን ሆነሽ ነው የቤቲ እናት፣ ቀስ በይ እንጂ በማለትም ንግግር ጀመረች ኒና። እናም እንግዲህ እድሉንም አልሰጠቻትም። አንቺ ዝም በይ በማለት እንግዲህ ውርጅብኙን አወረደችባት። እናም እንግዲህ ኒናም የልጅሽ አነሰኝና ደግሞ አንቺም ተጨምርሽብኝ በማለትም በያንቺ ዝም በይ ከሴተኛ ዳሪ ምን ይጠበቃል ድሮስ በማለት እንግዲህ አኒ ሰዋን ስብር አረገቻት በንግግር እንግዲው እንግዳውማ ካልሽማ ከእኔ ሴተኛ ዳሪነት የአንቺ ልጅ እንዴት የሰው ነፍስ ከመብላት መችሜኒ ሴተኛ አዳሪነት ሳይሻል አይቀርም በማለትም ነበር መልስ የመለሰችላት። ባልተወለደ አንጀቷና በማይራራው ልቧ በጥፊም አጠናበረቻት። ኒና የቤቲ እናት በጣም ኃይለኛ እና መጥፎ ሰው ነች። እንግዲህ ንግግሯም ሆነ ድርጊቷም ምንም አያስደስትም። ወደ ቤት እንግዲህ አመራች ጉዞዋን ወደ ክላስ የነኪራም ክላስ እንግዲህ ከፍታ ገብታ እንግዲህ እነሱንም እንግዲህ ከአልጋው ላይ ብድግ አድርጋ ዘጭ ልታደርጋቸው ምንም አልቀራትም ነገሩ እንግዲህ ብርድ ልብሱን ብቻ ነበረ ግፍፍ አረገቻቸው ቆሊያቸውንም አብራ እነሱ እንግዲህ አገር አማን ነው አገር ሰላም ነው ብለው ነበረ እናም እንግዲህ በሚያሳዝን ሁኔታ እንግዲህ የቤቲ እናት እሳት ጎርሳ ወደ እነ ኪራ ቤት የመጣችበት ምክንያት ቤቲ የእርቃን ፎቶ እንግዲህ ከጽናት ስልክ ወደ ቤቲ እናት ተልኮ ታገኛለች ማለት ነው። ምን አስባችሁ ምን ሳቅዳችሁ ነው ይህንን ፎቶ የላካችሁት? ይህንን ፎቶ የእርቃን ፎቶ የተነሳበትስ ምክንያት በማለት እንግዲህ አምባገነን ሆና ወደ እነኪራ ቤት የመጣችበት ምክንያት እንዲሁም ደግሞ እነኪራም እንግዲህ መኝታ ክላሳቸው ሲያገኟት ከዛም አልፎ ተርፎ እንግዲህ የለበሱትን ልብስ እንግዲህ ግፍፍ ስታረጋቸው፣ አንቺ ሴትዮ ምንነሽ ነው በጤናሽ ነው ወይ እንዴት ባለትዳር ክላስ ውስጥ እንዴት ሳታንኳኬ ትገቢያለሽ? በማለትም አሁን በይውጭልኝ ሲልም ነበረ ኪራ። እሷም እንግዲህ የንቀቷ ንቀት ደግሞ ይሄ ከኩሽና ያነሰ ክላስ እኔም መቆየት አልፈልግም፣ ነገር ግን ለጥብቅ ጉዳይ ፈልግሃለሁ ቶሎ ብለክ ሳሎን ላግኝህ ትለዋለች። ጽናትንም ውሽልቅ አድርጋ ሰደበቻት። ጽናትም እንግዲህ በስመ አብ ወልድ መንፈስ ቅዱስ በማለት ነበር ያማተበችው። አንቺ ሴትዮ እንደው ምን አድርጌሽ ነው እንደዚህ የተያያሽኝ ስትልም ነበረ። እናም እንግዲህ እነሱ በመጀመሪያ ሲያስጨንቃቸው እና ሲያሳስባቸው የነበረው ቤቲ እንግዲህ መድኃኒት ውጣ፣ በጣም በሚያሳዝን ሁኔታ የምትጠቀመውን መድኃኒት ፊትለፊት ስታገኘው መድኃኒቱ የኢሊፖፕ ቴስት አለው እና መድኃኒቱን ስትቅም ስትቅም እንግዲህ ጣፍ ጧት በልታ ትጨርሳለች። መድኃኒቱን ፌንት በልታ እንግዲህ ራሷ አንስታ ትወርቃለች። አረፋም ደፈቀች፣ አክ ቤትም ገባች። በስንት መከራ እንግዲህ ከሞት ተረፈች ማለት ነው። እናም እንግዲህ ያንን ተመልክቶ በጣም ሲያስቡ ነበረ። እኛ አገግማና ድና ወደ ቤቷ ትመለሳለች ብለን ስናስብ ያላሰብነው ነገር እሷ ብትሞትና አንድ ነገር ብትሆን አስበህዋል ምን እንደምንሆንና ምን እንደሚፈጠር በማለትም ጽናትም ሆነ ኪራም እጅጉን በጣም እያሳሰባቸው ይገኛል። እናም እንግዲህ በጣም በሚያሳዝን ሁኔታ እነ ኪራም ቤት እንግዲህ ጥሩ ስሜት የለም፣ በቤቲ ምክንያት። በሌላ በኩል ደግሞ ናሆም እና ምሩ እጅጉን በጣም እንግዲህ ያ የሚያስቀናው ፍቅራቸው አሁን ላይ በጣም በመከፋት እና በመተከዝ ላይ ይገኛሉ። ያም እንግዲህ የናሆም እናት እንግዲህ በምሩ አለመውለድ እና የልብ ኬዝ መኖሯን ከሰማች በኋላ እጅጉን በጣም የልቡን ምሩን እንግዲህ የልብ ኬዝ መቀበል አልወደደችም። ሆኖም ግን ልጅ መውለድ እንዳለባት አስገድዳታለች ማለት ነው። መራዊትም እንግዲህ ፍቃዷን አልሰጠቻትም። ለነገሩ ያው ቀጥራት መልካም ፍቃድ ሲሆን እንግዲህ አስበሽበት ደውዪልኝ እኔም እንግዲህ ያው ድሬ ደግሼ እድራችኋለውኝ አንችም ልጅ በመውለድሽ ቃል ግቢሌ፣ ስትላት ነበር። የልጅ ደስታ ሙሉ መሆን አለበት። አንች ብቻ ደስተኛ ልታደርገው አትችም በማለት ነው እንግዲህ የናሆም እናት የተናገረችው ማለት ነው። መራዊት በዛም እንግዲህ ደስታ ርቋታል፣ የጤና ችግርም ገጥሟታል ምሩ ማለት ነው። አዲሶቹ ፍቅረኛሞች እንግዲህ ክብሮምና ሰኒ እጅጉን በጣም የሌለ አለም ውስጥ ገብተዋል። በጣም ደስ ተሰኝተዋል። በፍቅራቸው እንግዲህ ክብሩ መችም ሴት ልጅን እጅጉን በጣም የመንከባከብ ጥበብ አለው። እና እንግዲህ ሰኒ ከስራ ቦታ እንደሄደች ቤት ሄዶ እንግዲህ ቤቱን ፏፈሽ አድርጎም እጅጉን በጣም በተዋበ መልኩ አድርጎ ነበር ሰርፕራይዝ ያደረጋት። እሷ ትታው የሄደችውን ቤት እጅጉን በጣም ሌላ ቤት ሆኖ ነበር የጠበቃት። እናም እንግዲህ ፍቅሩን መንከባከብ ጀምሯል፣ ክብሮ ማለት ነው። እጅጉም በጣም ተደስታ እንግዲህ ለክብሮም ዜማም ስታዜምለት ስትዘፍንለትም ነበረ። ከዛ ካለቀ በኋላም ብቻዋን ወደኋላ ተመልሳ ፍቅር ለካ እንዲህ ጣፋጭ ነው፣ ያንን የብቸኝነት ጊዜና ዘመኔን ሳስታውሰው በጣም ይቆጨኛል እያለች አሁን ላይ ከክብሮም ጋር በጀመረችው የፍቅር ላይፍ እጅጉን በጣም ደስ ተሰኝታ ተመልክተናታል ማለት ነው። ነገር ግን የእህቴስ ጉዳይ ስትልም ነበር። ነገር ግን እህቴም ብትሆን እንግዲህ ክብሮምን ሁሉ ነገሩን ስታየው ብዙ ጊዜም አይፈጅባትም፣ በደንብ አድርጋ በደስታ ነው የምትቀበለው በማለትም እንግዲህ እራሷን አሳምናው ትገኛለች ማለት ነው። እናም እንግዲህ ናሆም እና እናቱ አሁን ላይ ተከፍተዋል ማለት ነው፣ ብዙም ደስታ የለም። እቤትም ሄዶ እንግዲህ ከበር እንዳባረረችው እና እንደመለሰችው ለኪራ እንግዲህ ሲነግረው ተመልክተናል ማለት ነው በሚያሳዝን ሁኔታ። ነገር ግን እንግዲህ ወደ መራዊት ጋ ጉዳይ አለኝ ብላ ወደ መራዊት ጋ እንግዲህ የናሆም እናት ስትመጣ መንገድ ላይ ይገናኛሉ። ወደ እየርሽ ነው ማየ ብሎም ጠይቋት ነበረ። አቅጣጫ ወደ እናንተ ቤት ይመስለኛል። እኔ ዝህ ምንስራ ሌታዳ እኔ መራዊትን ማግኘትና ማውራት ስለምፈልግ እሷ ነው ሄደው ስትልመለሰችለት በቃ እኔም ልመለስ ስራ ከስራ ቦታ እኔም ልመለስ ሲላትም ነበር፣ አይቻልም ብላ አልፈቀደችለትም። እንግዲህ የናሆም እናት ወደ መራዊት ጋር በሚሄዱ በመሄዷ እጅጉን በጣም አሳስቦታል። ናሆም ማለት ነው። ናሆም እንግዲህ መራዊትን በጣም ይወዳታል እና እናት አንድ ነገር ተናግራ ምሩዬን ብታስከፋብኝ የሚል ስጋት ገብቶበታል። እናም እንግዲህ አሁን ላይ ሁሉም በየቤቱ ሀሳብና ጭንቀት ገብቶበታል። እንግዲህ የቤቲ እናት እንግዲህ ሰኒን የቤቲ እናት እንግዲህ ኒናን በጥፊ ደርግማ ስትገባ ኒና እንግዲህ በጣም ብሶተኛ ነበረች። ኪራ ያው ቤቲ መድኃኒት በመቃሟ ለምን ዝም አልሻት እንዴት ለምን አልተቆጣጠርሻትን በማለት ውርጅብኛ ወርዶባት ስለነበረ በዛ ስሜት ላይ እንግዲህ በእንቅልፍ ላይ ጆሮ ደግፍ ሆነ ነገሩ ማለት ነው። የቤቲ እናት ደግሞ በጥፊ አጠናበረቻት። እንዴ ሁሉም እየተነሳ ለምንድነው እጁና እጁ እና ጉልበቱ የሚበረታው እኔ ላይ በማለት ስሜታዊ ሁና አድርጉን። በጣም ስታለቅስም ተመልክተናታል። ሰኒ በጣም ከፍቷት እንግዲህ እየተመለከትን ነው። እናም እንግዲህ የቤቲ እናት እንግዲህ ፎቶ ተልኮላታል የእርቃን ፎቶ የቤቲን ማለት ነው። ያም ነገር እንግዲህ ሰዓት ጎርሳ እንድትመጣ አድርጓታል። ኪራን እንግዲህ ከመኝታ ክላሱ በአጣዳፊ ቤት ውስጥ ሳሎን እጠብቅሃለሁ እና በማለት እንግዲህ የተላከውን ነገር ባይኑ በብሬቱ አሳየችው ማለት ነው። ይሄ የተላከልኝ ከጽናት ከምትላት ስርዓት አላት ምርጥ ሚስቴ ናት ከምትለው ስልክ ነው በማለትም እንግዲህ ትነግረዋለች ማለት ነው። እኔ ይህንን አላምንም ይህንን አምኜ ልቀበል አልችልም። የሆነ የተሳሳተ ነገር ሊኖር ይችላል በማለትም እንግዲህ ኪራ ተናገረ። ሆኖም ግን በኃይለ ቃል ጽናት እያለ እንግዲህ ሲጣራም ነበረ። አሁን ላይ ጽናትና ኪራ ምን የሆነ ጣፋንታቸው በጣም በሚያሳዝን ሁኔታ እንግዲህ ይህ ቤቲ ፎቶ እንግዲህ እናትየው እጅ ደርሶ ከእናትየው እጅ ደግሞ ወደ ኪራ ደርሷል። እንግዲህ ጽናት ልትጠየቅ እንግዲህ እየተጠራች እንግዲህ የጽናት ድራማ የክፍል መቶ አንድ እኔን ተመልክተናል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ጽናት እንግዲህ ጽናትና ኒና በባለፈው እንግዲህ ሲመካከሩ ነበረ። ያን ርቃን ፎቶ እንግዲህ እነሱ አንስተው ነበረ ማለት ነው እውነትም ታዲያ ይህንን የርቃን ፎቶ ማን ነው ወደ ቤቲ እናት የላከው? ቤቲ ነች በስህተት ጌም ስትጫወት፣ ወይንስ ኒና አስባበት አቅዳበት ነው? ኒና እንግዲህ ከዛ ቤትም እንደምትወጣ እና ቅዱስ ቤት እንድትከራይላት እና እንደምትሄድም ተናግራለች ማለት ነው። እናም አድማጭ ተመልካች፣ ውድና የተከበራችሁ የቻናል ቤተሰቦች ይን ቻናል እንግዲህ ላይክ እና ሼር፣ ሰብስክራይብ በማድረግ አበረታቱኝ። ስለምታበረታቱኝ በጣም አድርጌ አመሰግናለሁ። ለዛሬ የነበረን ቆይታ ይሄን ይመስላል። ባይ ባይ። በቀጣይ እስክንገናኝ ቸር ሰንብቱ።